ለወገን ደራሽ ወገን ድረስ ዶልቼ ይባላል። በደብረ ማርቆስ ዩኒቨርሲቲ በነርሲንግ ትምህርት ክፍል ውስጥ ተመርቆ በኋላም ከሚሠራበት ጋሞ ዞን ለትምህርት ወደ ዲላ ዩኒቨርሲቲ ገብቶ በተቀናጀ ድንገተኛ ቀዶ ሕክምና ተመርቆ ደከመኝ ሰለቸኝ ሳይን ለተከታታይ ዘጠኝ ጠ ዓመታት በጋሞዞን ካምባ የመጀመሪያ ደረጃ ሆስፒታል አገልግሏል። ከዚያም በኋላ በሲዳማ ሁላ የመጀመሪያ ሆስፒታል፣ በአሁኑ ሰዓትም በመካከለኛው ኢትዮጵያ ማረቆ ልዩ ወረዳ በማገልገል ላይ ሳለ ያላሰበው ነገር ገጠመው። ቀላል መስሎ የጀመረው ህመም ከደም ጋር የተያያዘ ካንሰር እንደሆነ ተነግሮታል። ይሄው ዛሬ በርትቶበት ለሕይወቱ አስጊ እንደሆነ ተነግሮታል። ይህ የሕክምና ባለሙያ ይህን ከሰማ ጀምሮ በራሱ በቤተሰቦቹ በጓደኞቹ እርዳታ በሀገር ውስጥ ህክምና ሊሻለው ባለመቻሉ ወደ ውጭ ሀገር ሄዶ ህክምና እንዲያደርግ የጥቁር አንበሳ ሆስፒታል ቦርድ ወስኗል። ወንድማችን እየተጠየቀው የገንዘብ መጠን ከአቅሙ በላይ በመሆኑ እጁን ወደ ወገኖቹ ዘርግቷል። መላው ኢትዮጵያውያን የዚህም ባለሙያ ሕይወት እንታደግ ዘንድ የምትችሉትን እንድታግዙንና ጸሎት ታደርጉልን ዘንድ በፈጣሪ ስም እንጠይቃለን ይላሉ። ቤተሰቦቹና ጓደኞቹ አካውንት ነምበር፣ ድረስ ዶርቼ ተመስገን ኮሜርሻል ባንክ ኦፍ ኢትዮጵያ አንድ 0 0 0 98913975፣ አባይ ባንክ 11 75 43 38። ለወገን ደራሽ ወገን፣ የወንድማችንን ሕይወት እንታደርግ። ቤተሰቦቹና